በህይወታችን ስኬትን ፈልገን እናውቃለን። ህይወታችንን ለመለወጥ የሚነድ ውስጣዊ ፍላጎት ተሰምቶን ያውቃል። ያ ስሜት ሞቲቬሽን ይባላል። ግን ለምን ብዙዎቻችን በጉጉት የጀመርነውን ጉዞ በአጭሩ እናቆማለን? ምክንያቱም ሞቲቬሽን ብቻውን በቂ ስላልሆነ ነው። እውነተኛና ዘላቂ ስኬት የሚመጣው ለዛሬው የደስታ ስሜት ሳይሆን ነገሮችን የማድረግ ልማድ ነው። ይህም ዲስፕሊን ይባላል። ብዙዎቻችን በሞቲቬሽን ስንሞላ ትልቅ ነገር መጀመር እንችላለን። ነገር ግን ያ ስሜት ሲጠፋ ምን እናደርጋለን? በዛሬው ቪዲዮ እንመለከታለን። አብራችሁ ቆዩ። ሞቲቬሽን አንድን ድርጊት እንድንጀምር የሚያደርገን ውስጣዊ ወይም ውጫዊ ኃይል ነው። እሱም ስሜት ነው። ውስጣዊ ሞቲቬሽን ድርጊቱን በራሱ በመደሰት ለመማር ወይም ለግል እድገት ብሎ ማድረግ ሲሆን ለምሳሌ ለጤና ተብሎ መሮጥ እንጂ ለውድድር እንዳልሆነ ስናስብ ነው። ጥናቶች እንደሚያሳዩት ይህ አይነቱ ሞቲቬሽን የበለጠ ዘላቂ ነው። ውጫዊ ሞቲቬሽን የምንለው የሽልማት ገንዘብ፣ ዝና፣ ምስጋና ወይም ጥቃትን ለማስወገድ ብሎ የሚደረግ ሲሆን ለምሳሌ ከፍ ያለ ደሞዝ ለማግኘት ጠንክሮ መስራት ሊሆን ይችላል። ችግሩ ይሄ ሞቲቬሽን ሽልማቱ ሲጠፋ አብሮ ሞቲቬሽኑም ይጠፋል። ሞቲቬሽን መጥፎ አይደለም። ነገር ግን በእሱ ላይ ብቻ መተማመን ወጥመድ ነው። የሚፈጥረውን ችግር ያለ መረጋጋት ሞቲቬሽን የሚመጣውና የሚሄደው እንደ ስሜት ነው። ዛሬ ሊኖር ይችላል፣ ነገ ግን አይኖርም። በጉጉት መጀመር፣ በጉጉት ማጣት፣ መቆም፣ የጥፋተኝነት ስሜትና አዲስ ተነሳሽነትን መጠበቅ። ጂም ሮን ሞቲቬሽን የሞቀ ሻወር ነው፣ በየቀኑ ካልወሰዱት ቀዝቀዝ ይላል ይለናል። ግን ማን በየቀኑ ሞቀ ሻወር ይፈልጋል? ይህ ደግሞ ወደ ዲስፕሊን ይመራናል። ዲስፕሊን ስሜት ሳይሆን እርግጥ ነው፣ ስሜታችን ምንም ቢል ለረዥም ጊዜ ለግባችን አስፈላጊ የሆነውን ነገር የማድረግ ችሎታ ነው። ዲስፕሊን በራስን መቆጣጠር መዘዙን በማወቅ አሁን ያለውን አጭር ደስታ መሥዋዕት የማድረግ ችሎታ ነው። ዲስፕሊን በነፃነት መገንባት፣ ለረዥም ጊዜ ግባችን የማይጠቅሙትን ነገሮች የማድረግ ምርጫን የማጣት ነፃነት ይሰጠናል። ለምሳሌ በጧት የአካል ብቃት እንቅስቃሴ ማድረግ ልምድ ከሆነ ለመተኛት የማይመች ምርጫ ይሆናል። ዲስፕሊን ስንወለድ የሚገኝ ሳይሆን የሚገነባ ክህሎት ነው። ልክ እንደ ጡንቻ ነው። ዲስፕሊን የሚቆጣጠረው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይባላል። እሱም ሎጂክንና የረጅም ጊዜ ዕቅድን ይመለከታል። መጀመሪያ ላይ ዲስፕሊን ከባድ ሆኖ የሚሰማን ለምንድን ነው? ምክንያቱም አዲስ ልማድ ሲጀመር አንጎላችን ብዙ ጉልበት ያቃጥላል። ነገር ግን ልማዱ ሲጠናከር ወደ አንጎል የኋላ ክፍል ቤዘርጋግሊያ ይዛወራል እና አውቶማቲክ ይሆናል። ማይክ ታይሰን ዲስፕሊን የምጠላውን ነገር እንደምትወደ አድርገሽ ማድረግ ነው ሲል ይናገራል። ሞቲቬሽን እና ዲስፕሊን ያላቸውን ቁርኝነትና ልዩነት ስንመለከት፣ ሞቲቬሽን ስሜት ሲሆን ጉጉትንና ፍላጎትን ይፈጥራል። ዲስፕሊን ደግሞ ድርጊት ሲሆን ልማድንና ስርዓትን ይገነባል። ሞቲቬሽን እንድንጀምር የሚያደርገን ሲሆን ዲስፕሊን የጀመርነውን በጽናት እንድንቀጥል ያድርገናል። ሞቲቬሽን ፍላጎት ብቻ እንዲኖረን ሲያደርግ ዲስፕሊን ደግሞ ያንን ፍላጎት በቁርጠኝነት እንድንፈጽመው የሚያደርግ ኃይል ነው። ስኬት የሚገኘው ሞቲቬሽን ስራውን ሲጀምርና ዲስፕሊን ደግሞ ሲያጠናቅቅ ነው። ጤንነት ተጎድቶ ስታይ ወይም ስኬታማ ሯጮችን ስትመለከት መሮጥ እፈልጋለሁ የሚል ጉጉት ይፈጠራል። ይህ ጅምር ሞቲቬሽን ነው። ጠዋት ብርድ ቢሆንም እንቅልፍ መተኛት ቢያምርህም የአቅር ከሆነ ሩጫ መስራትን ስትቀጥል፣ ይህ ዘላቂነት ዲስፕሊን ይሆናል። የባህሪ ሳይንቲስት የሆኑት ዶክተር ቢጄ ፎግ ባህሪ የሚፈጠረው ችሎታና ማስታወሻ ሲገናኙ ነው። ዲስፕሊን ግን አውቶማቲክ ልማድ ሲሆን ሞቲቬሽን አያስፈልገውም ይላሉ። አንድ ነገር ለማድረግ ሞቲቬሽን እስኪመጣ መጠበቅ የለብንም። ዲሲፕሊንን ተግባራዊ ማድረግ ግን ሞቲቬሽን መፍጠር ይችላል። ሞቲቬሽን ክሬዝ ኢሞሽን የሚለውን አባባል ማለት ነው። ድርጊቱን መጀመር ብቻ ሞቲቬሽን እንድናገኝ ያደርገናል። አምስት ደቂቃ ብቻ እሰራለሁ ብለን ስንጀምር፣ አንጎላችን ስራውን ሲጀምር ደስታ ተሰምቶት ልቀጥል ሊል ይችላል። ዲሲፕሊንን እንዴት መገንባት እንችላለን ለሚለው ጥያቄ አነስተኛ ልማዶችን መጀመር እና በአንድ ጊዜ ትልቅ ነገር ከመሞከር ይልቅ በቀላሉ መጀመር ይኖርብናል። ለምሳሌ በቀን ሰላሳ ደቂቃ ማንበብ ሳይሆን አስር ደቂቃ ከማንበብ መጀመር የተሻለው አማራጭ ነው። ሁለተኛውም ይህ ነገር ሲሆን ሌላ ነገር እሰራለሁ ብሎ ማዘጋጀት፣ ለምሳሌ ጠዋት ስፖርት ሰርች ሲጨርስ መጽሐፍ አነባለሁ የሚሉ ልማዶችን ማዳበር ይገባናል። ሞቲቬሽንን ለማቀጣጠል ስንፈልግ የረዥም ጊዜ ራዕይ ማውጣትና ግቡን ለምን እንደፈለግነው ያለማቋረጥ ማስታወስ ይኖርብናል። ሌላው በሂደቱ መደሰትና በሥራው ውስጥ ትንሹን ደስታ ወይም መሻሻል መፈለግ ሲሆን ይህ ውስጣዊ ሞቲቬሽንን ይጨምራል። በመጨረሻም ሞቲቬሽን የመጀመሪያው እርምጃ ነው፣ እሱም እንደ ነዳጅ ሲሆን በፍጥነት ሊያልቅ ይችላል። ዲስፕሊን ደግሞ እንደ መሪ ነው። ነዳጁ ቢያልቅም እንኳን መሪያችን የት መሄድ እንዳለብን ያውቃል። ስኬታማ ሰዎች የላቀ ሞቲቬሽን ያላቸው አይደሉም። እነሱ የሚፈልጉትን ነገር ለማድረግ የማይሰማቸው ቢሆንም እንኳን የመስራት ልማድ ያዳበሩ ዲስፕሊንድ አይነት ሰዎች ናቸው። ዴንዘል ዋሽንግተን ያለ ራዕይ በምኞት ምትክ ጸጸት ይኖራል። ይህኛ ራዕይ እውን እንዲሆን ጸጸትን ለማስቀረት ዲስፕሊን እንገንባ ይለናል። የዛሬም በዚህ አበቃው። በቀጣይ እስከምንገናኝ መልካም ጊዜ ተመኘው።